ይህ ተራራ በመጽሐፍ ቅዱስ የሚገኙ ብዙ ድርጊቶች የተደረጉበት ቦታ ነው። ጌታችን ስለ ቤተ መቅደሱ በመፍረስ ስለ ዓለም ፍጻሜና ስለ ዳግም ምጽአት በዚህ ተራራ ላይ በትንቢት መልክ ተናገረ። በዚሁ ተራራ ላይ ወደ ሰማይ አረገ። በዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያርበት የኤሊዮን ዋሻ ይገኛል። በኋላኛው ምጽአቱ በዚሁ ቦታ እንደሚገለጥ ትንቢት ተናግሯል።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 በተራራው ስም ተሰይሟል። አመጣጡስ እንዴት ነው? ጌታ ይህንን ዓለም ለማሳለፍ ለሁሉም እንደ ሥራው ለመክፈል በግርማ መለኮቱ በክበበ ተስብእቱ ይመጣል። ጊዜው በዘመን ዮሐንስ ወርሃ መጋቢት እለተ እሁድ ምንፈቀ ሌሊት እንደሆነ ሊቃውን ተናግረዋል። ምን ነው የሚያውቀው የለም ይል የለምን ቢሉት፣ እውነት ነው የሚያውቀው የለም ብዙ፣ የዮሐንስ ዘመን ብዙ የመጋቢት ወር ብዙ፣ የእሁድ ዕለት የበዙ ሌሊቶች አሉና ለይቶ የሚያውቀው የለም ለማለት ነው። ሞት ለማ ማንም አይቀርምና ሁሉም ይሞታል። በዕለተ ምጽአትም ቅዱስ ገብርኤል ስምንቱን ነፋሳተ መዓት ከየመዛግብታቸው ያወጣቸዋል። ዛፉን ነቅለው ድንጋዩን ፈንቅለው ምድርን እንደ ብራና ይዳምጧታል። ቅዱስ ሚካኤል ነጋሪቱን ይመታል። አንደኛ መቃብያን ምዕራፍ 9 ከቁጥር 8 ነጋሪት የተባለው በቁሙ ነጋሪት የሚመታ ሆኖ ሳይሆን አዋጁን የምትክ ንቃ የሚል አዋጅ የሚናገር ይታወጃልና ነጋሪት ይመታል አለ። ስለዚህ ቅዱስ እግዚአብሔር ቅዱስ ዘያነ ህቅ ሆሙ ለሙታን ሲል፣ በዱር በገደር በባህር በየብስ በመቃብር ውስጥ ያሉት በአውሬ ሆድ ውስጥ ያሉ ሁሉ ይሰባሰባሉ። በሁለተኛው ነጋሪት ሲመታ አጥንትና ስጋ አንድ ሆነው ፍጹም እንደ ዕለት በድን ይሆናሉ። ሶስተኛው ነጋሪቱን መጥቶ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ህያው ዘይመውት ንቃህ ማዋቲ ዘትነውን ባለ ጊዜ መቃብር ክፈቱልኝ፣ መግነስ ፍቱልኝ ሳይል ደጉ ደግነቱን ክፉም ክፋቱን ይዞ ይነሳል። ወንዱ የ30 ዓመት ሴቲቱ የ15 ዓመት ሆነው ጻድቃን ብርሃን ለብሰው ብርሃን ተጎናጽፈው ከፀሐይ ሰባት እጅ አብርተው ሐጣን፣ ጨለማ ለብሰው ፍጹም ዲያብሎስን መስለው ይነሳሉ። ጻድቃን ስለሰሩት መልካም ስራ ኑ የአባቴ ብሩካን ብሎ መንግስት ተሰማያትን ያወርሳቸዋል። ሐጣንን ስለ ክፉ ስራቸው ከኔ ሂዱ ብሎ ገሃነምን ይሰዳቸዋል። ጻድቃን ደስ ይላቸዋል፣ ሐጣን ግን ያዝናሉ። ዋይ ዋይ እያሉ ደረት ይደቃሉ፣ እንባቸውን ያፈሳሉ። የማይጠቅም ለቅሶ የማይረባ ሐዘን ነው። ሰቅለው የገደሉትም አይሁድ ክብሩን አይተው ላይጠቀሙ ይጸጸታሉ። በዳግም ምጽአቱ ጊዜ ከቅዱሳንና ከሰማዕታቱ ጋር ለመቆም ያብቃል። አቤቴ ዚያን ጊዜ ክርስቶስ ሲመጣ አቤቴ ዚያን ጊዜ ክርስቶስ ሲመጣ!

የማይጠቅም ለቅሶ ጩኸት ይበረታል። የማይጠቅም ለቅሶ እንደ ቁራ ጠቅሮ እንደ ቁራ ጠቅሮ እንደ ቁራ ጠቅሮ ጸልመትን ተላብሶ ገነትን ሲያገኙ ጻድቃን በስራቸው ገነትን ሲያገኙ ጻድቃን በስራቸው ሀጣን ወደ ሲኦን ሀጣን ወደ ሲኦን ሀጣን ወደ ሲኦን ተፈረደባቸው። አቤት የዚያን ጊዜ